ኢትዮጵያ ለትውልድ እንዲሻገር አድርጋ የጀመረችው የአረንጓዴ አሻራ መርሃ ግብር ዘንድሮም በመትከል ማንሰራራት በሚል መርህ በይፋ ተጀምሮ ቀጥሏል። ክልሎችም መርሃ ግብሩን ተግባራዊ ማድረግ የጀመሩ ሲሆን የሲዳማ ክልልም የአረንጓዴ አሻራ መርሃ ግብርን አስጀምሯል። ፋና ቴሌቪዥን ከሰሞኑ በሲዳማ ክልል ተገኝቶ የአረንጓዴ አሻራ ዝግጅቱን ቅኝት ያደረገ ሲሆን በችግኝ ዝግጅት በኩልም ለምግብነት የሚውሉ የፍራፍሬ እንዲሁም ለደና አገልግሎት የሚውሉ ችግኞች መዘጋጀታቸውንም ተመልክቷል። ችግኝ ዝግጅት ከህዳር ጀምረን እስከዛሬ መቶ ሁለት ፐርሰንት ተሳክተናል አዘጋጅተናል። ጉርጋድም ደግሞ እንዲሁ ወደ 93 ፐርሰንት ጉርጋድ አዘጋጅተናል። 60 ፐርሰንት ፍራፍሬ 40 ፐርሰንት ይደንና አግሮ ፎረስትሪ ናቸው። ያሉ ቀበላት ላይ እንደዚሁ ዝግጅቱ የችግኝ ቁፋሮን አጠናቀን አሁን የችግኝ የመተከያ ቀን ብቻ እየጠባበቀን ነው። እስካሁን ያዘጋጀነው ችግኞች ፐርሰንት በላይ አዘጋጅተናል። 307.7 ሚሊዮን ችግኞችን ለማዘጋጀት ታቅዶ በዚህ ሰዓት ከመቶ ፐርሰንት በላይ ችግኞች ተዘጋጅተዋል። የበልግ ተከላም ተተክሏል። 50 ፐርሰንት ያህል የበልግ ተከላ ተተክሏል። ለዚህ ሳይቶች ተለይተዋል። 23300 ሄክታር ላይ ለመትከል ነው ያቀድ ነው። ከዚህ ውስጥ ደግሞ 11600 የደን ተከላ ስለሆነ ለዚህ የተመረጡት ቅሪው የቡናና የአግሮ ፎሬስትሪ ተከላ ነው። ለዚህ የሚሆን ቦታ ኮርዲኔት እየተወሰደ ሸፒፋይል እየተሰራ ነው። በክልሉ የሚተከሉ ችግኞች በተለይ ተራቁተው የነበሩ አካባቢዎች መልሰው እንዲያገግሙ ታሳቢ ያደረገ ከመሆኑም በላይ የምግብ ዋስትና ሊያረጋግጡ የሚችሉ ችግኞችንም ሲያዘጋጅ ቆይቷል። በተጨማሪም ገላጣ በነበሩ ተፋሰሶች ላይ ሳይቀር የሚተከሉ ችግኞችን ታሳቢ ያደረገ መትከያ ጉድጓድ የተዘጋጀ ሲሆን በስፍራዎቹ ላይ ባለፉት ጊዜያት የስነ አካላዊ ስራ ላይ በከፍተኛ ትኩረት ሲሰራም ቆይቷል። አሁን ትሬንች ቆፍረን ችግኝ የሚተከለው ችግኝ አዘጋጅተን ልንተክል ልንሰራ ተዘጋጅተን ጠብቀን እንዋለን ነው። ትሬን ሰራናበት፣ ሁለት ፐርፐዝ አለው። አንደኛው ፐርፐዝ ከላይ መጣልን ውሃ እዛ እንዲያቆርልን ነው። ሁለታ ደግሞ ከላይ መጣው ደለሉ እዛ ይኖርና ሶይሉ ፈርታል የሆነ ሶይል እዛ ይኖርና ከታች 30 ፐርሰንት 30 ሴንቲሜትር አርቀን የቆፈርናት ፒቷ ወይ አግሮፎረስት ልትሆን ትችላለች። የደን ማለት የሃይብሪድ ችግኝ ልትሆን ትችላለች፣ ወይም የደን ችግኝ ልትሆን ትችላለች። እዛ የተከልናት ችግኟ ምን ታረጋለች? ከዛ በቀላል ከስር ውሃ ታገኝና ፈርታ የሆነውም ሰውል እዛ ሰትል የሆነውን እዛ ያገኘች ምን ትሆናለች? ይህ ኤሪያችን የፈለገናትን ኤሪያ ኤራክ ሎጀር አድርገን ነው የፈለገነው አፈራችን እንዳይሄድ ነው ያደረገነው። ስለዚህ በቀላሉ እንድታድግ ነው የሚያደርግልን። በመርሃ ግብሩ የሚተከሉ ችግኞች የአካባቢውን ተፈጥሯዊ ሁኔታ ታሳቢ ባደረገ መልኩ ሲሆን በተለይ የአካባቢውን የአየር ንብረት ጥበቃ የተስተካከለ ከማድረግ ባለፈም የምግብ ለዋል አይነትን በማረጋገጥ በኩል የማይተካ ሚና ያለው ነው። የሚተከሉ አጠቃላይ 60 ፐርሰንቱ ያህል ለምግብነትና ለመኖነት እንደውም ለኢኮኖሚ ጠቀሜታ ያላቸው ነው። የሌማት ሱሪፋቱንም ለማሳካት ስነ አካላቢ የሆነ የአፈርና ውሃ ጥበቃ ይሰራንበታል። በተለይም ዘንድሮ ጠረጴዛ መርከን ላይ ብዙ ደንበታል። ጠረጴዛ መርከን በሄድንባቸው ቦታዎች ሁሉ ላይ የመኖ ተከላው አብሮ ነው እየሄደ ያለው፣ በልግ ላይ ተተክሏል። አንድ ሸይ መኖ እዚህ እዚ ሀዋሳ ገበያ ላይ ከ500 ብር በላይ ነው። ምን ያህል ኢኮኖሚ እንዳለው ያንን የሚጠቅም ላም ወይንም የእርባታው ክፍል የሆነ እንስሳ ምን ያህል ምርታማ እንደሚሆን መገመት ይቻላልና፣ የምግብ ሉዓላዊነትን ለማረጋገጥ በአንድም በሌላም በቀጥታም በተዘዋዋሪም አረንጓዴ አሻራ ትልቅ ትርጉም ያለው የኢኒሼቲቭ ክፍል ነው። በችግኝ ዝግጅት ወቅት አመርቂ ስራ ሲሰራ የቆየው የሲዳማ ክልል አሁን ላይ በተጀመረው የአረንጓዴ አሻራ መርሃ ግብር መሰረት ሁሉም ዜጋ በነቂስ ወጥቶም በክረምቱ መርሃ ግብር እንዲተክል ጥሪ አቅርቧል። ዘንድሮ የምንሰራውን በባለፈው አመት ነው የምንጀምረው። ከዘር ዝግጅት ጀምረን ወደ ችግኝ ዝግጅት ደርሰን ችግኝ መንከባከቡን አልፈን ነው ዛሬ ጎልማሳ የሆነ ዛፍ ወይንም ትልቅ ዛፍ የምናገኘው። ለዚህ የአረንጓዴ አሻራ ስራ ከትላንት ጀምሮ ዛሬን ይዞ ነገን የሚሻገር ስለሆነ ከዚያም ለትውልድ የምናሻግረው ስለሆነ እንክብካቤ ስለሚፈልግ እንደ ሰው ልጆች እንክብካቤን የሚፈልግ ስለሆነ ኢትዮጵያዊ ሁሉ በከተማም በገጠርም ያለው ለአረንጓዴ አሻራ ትኩረት ሰጥቶ እንክብካቤ በደጁ ያለችውን ዛፍ በየሚዲያ ያለውን ዛፍ በየሚዲያኑ ያለውን ዛፍ እንደውም በገጠሩ በእርሻ መሃል እና በደን ቦታዎች ያሉ ዛፎች ሁሉ ከንክክሉ ተጠብቀው ለነገዋም ኢትዮጵያ መልካም ምሳሌና መልካም የአየር ንብረት ለውጥ የሚያመጣ እንዲሆን ጥሪዬን አቀርባለሁ።